ሀይሚ ከሀገር ልትወጣ ነው። እንዴት ለምን አትሉኝም እንዴ? ሰላምን ስትመርጥ ብዙ ስንብት ይመጣል። የፕሌን ምልክት ይሄ ማለት ሰላምን ለማግኘት እፈልጋለው የሆነ ቦታ መሄድ እፈልጋለሁ፣ ብቻዬን መሆን እፈልጋለሁ። ስለዚህ የምወዳቸውንም የማልወዳቸውንም ሰዎች ትቼ መራቅ እፈልጋለሁ እያለች ነው። ወዴት ወዴት ሀይሚ? ብሩኬት ናት ፍራንክ ነው ብሎናል። ምንድንነው? ኢንስታግራም ላይም ብቸኛ ነኝ ማንም የሚረዳኝ ሰው የለም እያለች ነው ሀይሚ። ስለዚህ ሀይሚዬ ልጅቷ ጋር ሲጨፍር አይተው ደብሯት ነው እንዴ? ኦ የኔ ቆንጆ ዛሬም ልትጣሉ ባልሆነ ጥቅስ፣ በዝቷል። ጥቅስ ሲበዛ የሆነ ነገር አለ፣ የሆነ ነገር አለ። ስለዚህ እንግዲህ ዛሬ በቲክቶክ ካልመጣች ሀይሚዬ የሆነ ቦታ ልትሄድ ነው ማለት ነው። ሌላ ችግር ልትፈጥር ነው። ሀይሚ የሆነ ነገር ባታስብ እነዚህን ጥቅሶች አታበዛም ነበረ። ምክንያቱም ሰላምን ስትመርጥ ብዙ ስንብቶች ይመጣሉ። ይሄ ማለት ሰላሜን ለማግኘት ስለምፈልግ የሆነ ቦታ ሄጄ ማረፍ እፈልጋለሁ። ስለዚህ ብዙ ሰዎችን ልሰናበታቸው ነው ማለት ነው። መንገድ እየጠረኩ ነው እያለች ነው። ኦ ኦ እች ልጅ ዱባይ ልትሄድ እንዳይሆን ብቻ። ለማንኛውም የኔ ወዶች እንደናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ሰላማችሁ ይብዛልኝ። በአዲስ ነገር ከቻ ሳብ እያለሁ ለቤት አዲስ ከሆናችሁ ደግሞ የተለመደችዋን ግጭት ግጭት አድርጉኝ። ከዛ ውጭ ግን የነ ሀይሚና የነ ቡራ አሁንም ችግሮች እየተባባሱ ይመስለኛል ማለት ነው። አረታው እናንተ ልጆች ታዋ ትጣሉ፣ እስኪ ሰላም ፈጥራችሁ ነው። እንግዲህ ትናንትና በተሰራው ፍራንክ ሀይሚ ሳይደብራት አልቀረም። ምክንያቱም እንደዚህ አይነት ነገሮች እንዲወጡባት አትፈልግም። አሁን ለሀይሚ ብዙ ሰዎች አመለካከታቸው እየቀነሰ ነው። በተለይ ፋሲል ከመጣ በኋላ እንደዚህ አደረገች ካለ በኋላ ብዙ ሰዎች ለሀይሚ ያላቸው አመለካከት ተቀይሯል። ከዛ ደግሞ ትናንትና ተጎራረስች ብሏል። መጎራረሷን እሷም ማምናለች። ይሄ ነገር አስደብሯታል አሁንም ቢሆን ነገር ግን ቡራ እንግዲህ ይህን ቪዲዮ ሳታየው ነበረ እሱ ቀድሞ ለምን ተጎራረስች ብሎ ቅውጥ ያደረገው እና ብሩሄ ይህን ነገር ፈርቶ ሳይሆን አይቀርም ቀድሞ የቀወጠው እንግዲህ ይህን ጭፈራ ስታይ ሀይሚ ልታኮርፈኝ ትችላለች በማለት ሰግቶ ይመስለኛል። እንደዛ አይነት ሀሳብ አምጥቶ እንግዲህ ሀይሚን ሲያወዛግባት የነበረ ዞሮ ዞሮ ሀይሚ ይቅርታ ጠይቃ ምናምን አብራው ሆና ነበረ። ነገር ግን የሆነ ነገር ባይፈጠር ኖሮ ሀይሚ እንደዚ አይነት ጥቅሶችን አታበዛም ነበር። ጥቅስ አበዛሽብን የኔ ቆንጆ። ኢንስታግራም ላይም እያለቃቀሰች ነው። በጥቁር ለማላዋየው ብቸኛ ነኝ ምናምን እያለች ነው። እና የሆነ ችግር ባይፈጠር ኖሮ ሀይሚ እንደዚህ እንደዚህ አትልም። ምክንያቱም ይሄ ነገር ሳያስደብራት አልቀረም። ሲቀጥል ደግሞ አሁን ቤተሰቦቿ ጋ ናት ምናምን ምናምን ብቸኛ ነኝ የሚያስብል ነገር የለም። አሁን ሌላ ያለው ነገር ቢኖር ከብሩኬ ጋር ያለው ነገር ነው ብዬ ነው የማሰበው። በእርግጥ የሰው ልጅ ሲኖር ብዙ ነገሮች በውስጡ ይፈጠራል። የቤተሰብ አለ፣ በቃ ብዙ ብዙ ነገሮች አሉ። ነገር ግን ሀይሚ አብዛኛውን ጊዜ ጥቅስ የምታበሰውና የምታለቃቀሰው ብሩኬ ጋር ሰላም ሳይሆኑ ሲቀሩ ነው እና እንግዲህ እነዚህ ጥቅሶቿ የሆነ ነገሮችን ያመለክታሉ። አንደኛ ነገር ብሩኬ ከዛች ሴትዮ ጋር መጨፈሩ ሊያስደብራት ይችላል። እንግዲህ አንዳንድ እንደየሰው ይለያያል። በእርግጥ የማይቀና ሰው አለ፣ የሚቀና ሰው አለ። ሲቀጥል ደግሞ ይሄ ነገር ሶሻል ሚዲያ ላይ ስለወጣ የደብራት ይመስለኛል። በቃ ተጎራረሽ ምናምን የሚለው ነገር እሷም እንግዲህ ያው ተጎራርሳለች እንደ ተጎራረሰች አምናለች ማለት ነው። ባታምን ኑሮ ችግር የለውም ነበር አልተጎራረስኩም ብላ ድርቅ ብትል። ነገር ግን ኦልረዲ አምናለች። ስለዚህ ለሀይሚ ብዙ ሰዎች አመለካከታቸው እየተቀየረ ነው በእርግጥ ትክክለኛ ማንነቷን ታውቃላችሁ። ባለፈው ራሱ ፍራንክ ነው ተብሎ ጭራሽ ሀይሚ አታደርገውም አታደርገውም እያለን ነገር ግን ሆኖ ተገኝተዋል ማለት ነው። ይሄ ነገር እውነት ሆኖ ሲገኝ ለእሷ ያላቸው ብዙ ሰዎች በቃ ዝቅ ብላ ለምን እንደዚ ታረጊ ያለች ለምን በሺ ምናምን ማለት የለብሽም እያሉ ብዙ ሰዎች አስተያየት እየሰጧቸው ነበረ አሁንም ቢሆን በነገር ላይ ነገር መጨማመር ጥሩ አይደለም። በነገራችን ላይ ፍራንክ ሲበዛ የውን ጸብ ያመጣል፣ መለየትን ያመጣል። በፍራንክ ብዙ ሰዎች ተለያይተው ያውቃሉ፣ ቂም ይዘው ያውቃሉ፣ ቂም እያያዛሉ። በቃ ፍራንክ ሲበዛ ማለት ነው የተደበቀውን የሰውን ማንነት ያወጣል። ትክክለኛ ማንነት ይወጣል። በመሀል የሆነ የሆነ ነገር ስትወራወሩ ቂም ትያያዛላችሁ ገባችሁ አይደለም። ፍራንክ ፍራንክ ሲባል በፍራንክ ግን ትክክለኛ ማንነታቸው እየወጣ እየወጣ ነው የሚሄደው። እኔ እርግጠኛ ነኝ ትናንትና ብሩኬ አስቀይሶ ነው ብዬ ነው የማስበው። ምክንያቱም መጀመሪያ ላይ መጀመሪያ ቀን ላይ ፍራንኩ ላይ በቃ ፊቱ ምን ልበላችሁ በቃ ጋም ነው የመሰለ በጣም ነበር። እንግዲህ ትናንትና ወንድሞቹ በቃ እንዳናይህ እያሉት ነበር። በጣም እየተቆጡ ስለነበረ አታከብረን ምናምን ስላሉት በቃ ቪዲዮ ላይ እንደዚህ ማድረግ አልፈለገም። ፍራንክ ነው ብሎ ማስቀየስ ፈልጎ ነው ብዬ ነው ማስበው። ፍራንክ አይደለም በቃ የእውነት አስደብሮታል። ግን በፍራንክ መልኩ ለሀይሚ ሊነግራት የፈለገው ነገር አለ። በአጠቃላይ ማለት ነው። መጀመሪያ ላይ ወንድሞቹን ችግር የለውም ብሎ ሄደ በቃ ለማየት አልፈልግም ምናምን ብሎ ከሄደ በኋላ እንደገና ተመልሶ መጣ። ተመልሶ መጥቶ ፍራንክ ነው ምናምን አለ። ለምን በቃ እነሱ ስላኮረፉት ንቀህ ነው ወይ ምትሄድ ምናምን ምናምን ስላሉት ተመልሶ መጥቶ ፍራንክ ነው አለ። ከወንድሞቹ ጋር ሰላም መፍጠር ስለሚፈልግ ቪዲዮ ላይ ወንድሞቹን ረግጦ ሄደ። አሁን ብሩኬ ትናንትና እንደዛ እንዳደረገ ሄዶ ቢሆን እኛ እንኳን እንደዛ አድርጎ ሄዶ ፍራንክ እንደሆነ እያወቁ መጨረሻውን ሳያዩ ብዙ ልጆች ረበለው ብሩኬን ነጥብ አድርገው ነው ያሰጡት። እና ሀይሚ ብቻ የሆነ ያስከፋት ነገር አለ ብዬ ነው ማስበው። ሀይሚ ደግሞ እንደዚህ ቶሎ የምትቆርጭ ሴት መሆን የለብሽም። ተስፋ የምትቆርጭ ሴት በቃ በትንሽ ነገር መከፋት የለብሽም። ምክንያቱም ጎበዝ እንደሆንሽ የታወቀ ነው። በቃ ፊቷ ላይ እንደ ደብራት ያስታውቃል። ግን የደበረሽ ላለማስመሰል አንዳንዴ አሁን ሁላችንም ይከፋናል ግን ካፍሶን አዝነን እኛ በምንፎስተው የፌስቡክ የቲክቶክ ቪዲዮዎች በቃ ብዙ ሰው ደስተኛ ሆነን የምንኖር በቃ በጣም የተመቸን አሁን አንዳንዴ ዚህ አረብ ሀገር ሆነን ማለት ነው አንዳንዴ ቆንጆ ፎቶ እንደምንም ብለን ለፍተን ተጣጥረን ጥረን ግረን ማለት ነው ተከረባብተንም ቢሆን በፊልተር ማድርገን አንዲት ቆንጅ የፎቶ እነሳና ከዛ በኋላ ይችን ፖስት እናደርጋለን። ከዛ እነሱ የሚመስላቸው ኢትዮጵያ ያሉ ሰዎች በቃ ላያችን ስለሚያዩ ምንም በቃ በጣም የተመቸን። አሁን አንዳንዴ ፎቶ ፌስቡክ ላይ ፖስት አረጋለሁ እና የትምህርት የጓደኞች ወይኔ አንች እናት ምን አለብሽ በፊት አብሮ የሚማሩ ተመችቶሽ፣ ደልቶሽ፣ ዘና ብለሽ እየኖርሽ በደናው ቀን ወጥተሽ እሰይ እሰይ እሰይ። እዚህ ሽንት ቤት እንደማጠብ አያውቁም ይመስለኛል። እና እዚህ እንዴት እንደምንኖር እስር ቤት እንደምንኖር አያውቁም። እንደዚህ ጉፋዬ የሆነ ዩኒፎርም ለብሰን እንደምንኖር አያውቁም። ጸጉራችን በሶስት ቀን አንዴ እንደምናበጥር ምንም አያውቁም። ሁሌ በቃ ዝንጥ ብለን ወንበር ላይ የምንኖር ነው የሚመስላቸው። በቃ ስለዚህ ሀይሚን ብትሆኝ የውስጥ ውድቅ የውስጥሽን መከፋት ብዙም ይጠሉሽ ስላሉ ብዙም ባይሆኑ የተወሰኑ አሉ። በቃ ማይወዷት አንዳንድ ሰዎች አሉ። ሁሉም ሰው ወደኛል አይባልም። እና እነሱ ሰዎች ደስ እንዳይላቸው ካልፈለግሽ ደግሞ በተለይ ከብሩኬ ጋር እንዲለያዩ በጣም ብዙ ሴቶች ሴቶች በተለይ ይፈልጋሉ። እነሱ ደስ እንዳይላቸው ከፈለግሽ መከፋትሽን ማሳየት የለብሽም። በቃ ቢከፋሽም ባይከፋሽም በቃ በውስጥሽ ፈገግ እያልሽ ማሳለፍ ምክንያቱም ለሰው አወራሽውም አላወራሽውም ነገር ያቀጣጥላል እንጂ ሰው ችግር ይፈታልኛ ብልሽ አታስቢ። በራስሽ መንገድና ከፈጣሪ ጋር ብቻ መፍታት ነው። የሆነ ነገር ሲከፋት አሁን ሀይሚ እዚህ ጋር መታ ታወራለች፣ ከዛ በኋላ ትንንሽ ዩቲውበሮች እኛለን፣ እኛማ ኦ ማይ ጋድ ኦ ማይ ጋድ ነገር ስናቀጣጥል አይጣልባችሁ ያልተፈጠረ ተፈጠረ ያልሆነ ሆነ እያለን እኔን ጨምሮ ሌሎችም ትንሽ ዩቲዩበሮች በጣም ብዙ አለን። ዩቲዩብ በቃ እኛ ብቻ ሳንሆን ሁሉም በቃ የሶሻል ሚዲያ ባህሪው እንደዚህ ነው። የሆነ ትንሽ ነገር ከመጣ ከዛ ላይ ቅመም ጨምረን፣ ጨማምረን፣ አጣፍጠን የምናቀርባት ገባችሁ? ያልተፈጠረውን ተፈጠረ፣ ትንሽ ስሙኒ ከተፈጠረ እኛ 100 ሺ፣ 300 ሺ አድርገን እንደዚህ ክምር አድርገን የችግር ናዳ ነው የምናመጣው። እና አንዳንዴ በመካከላችሁ ጥንዶች ወይ ሀይሚን ብሩኬም፣ ሌሎች ዩቲዩበሮች በቃ እኔ ማለት ነው የእውነት ብቻ ህይወት ልኖር ኢትዮጵያ ይጀ ባላግባ መቸም ቢሆን ብጣላ ከሱ ጋር አላወጣው። መቸም ቢሆን እኔ አሁን የግል ህይወቴ እንደዚህ እንደዚህ ብዬ ሶሻል ሚዲያ ላይ አራብስ ማአም አላወራም። እኔ ይደብረኛል። እውነት ለመናገር ባወራም ማንም የሆነ መፍትሄ ስለማይሰጠኝ በእኔ ከማፌዝ ሙድ ከመያዝ ውጭ ሌላ ምንም ሊሰጡኝ አይችሉም። የተለያየ አስተያየት እየሰጡ ሞራሌን ከመንካት ውጭ ምንም አይነት ጥሩ ነገር እንደማይሰጡኝ ያውቃለሁ። ስለዚህ አወሮም አላወሮም የኔ ህይወት አይቀየርም። ስለዚህ ሀይሚና ብሩኬም ቢሆን ተጣላችሁም አልተጣላችሁም እዚህ ጋ እኛ ጋር ካመጣችሁት የባሰ እያቀጣጠልን እያቀጣጠልን ችግራችሁ ይሰፋል። በቃ እኛ አይዲያ ስንሰጣችሁ እንዲናርግ እንዲናርግ እያላችሁ በፍራንክ መልኩም ቢሆን ጸባችሁ ይሰፋል ብዬ ነው ማስበ። ስለዚህ አንዳንዴ በውስጥ የሚጨረስና ማይጨረሳ ለ እዚህ አሁን ባለፈው ፋሲል ያመጣው ነገር አሁን እዚህ ጋር የሚመጣ አይደለም ነበር በውስጥ የሚጨረስ ነበረ በቃ እሷ ክብሯ የሆነ ብቻ የሆነ ነገር ተቀንሶባታል በአጠቃላይ በቃ የሆነ ሰው ተደብሮባታል የተወሰኑ ሰዎች በሷ ላይ ያላቸው እምነት ቀንሰዋል እገባቸው አይደል አንዳንዴ ችግር ሲፈጠር በውስጥ መፍታት እና ዛሬ እንግዲህ የሆነ ነገር ይኖራል ብዬ ነው የማስበው ካየሁት ነገር አንጻር ማለት ነው ጥቅስ ሲበዛ ምናምን አንዳንዴ ሰዎች ሴቶች በተለኛ ሴቶች ማለት ነው ከወንድ ጋር ከተጣለን ጥቅስ እናበዛለን፣ ስቶሪ እናበዛለን። በቃ ማለቃቀስ፣ ፍቅረኛችን ጋር በተለይ ከሆነ ወንዶች ምንም አይመስላቸውም። ሴቶች እኛ ግን ከፍቅረኛችን ጋር የሆነ ነገር ስንሆን ጥቅስ ነው የምናበዛው። በቃ ስቶሪ እናበዛለን። አቤት ስቶሪያችን ብዛቱ! ተስፋ ቆርጫለሁ፣ አዝኛለሁ፣ ተክዣለሁ፣ በቃ እንደዚህ እንደዚህ አይነት ነገሮችን ፖስት እናደርጋለን። ያኔ ብዙ ሰዎች ይነቁብናል። አሀ ሊጣሉ ነው፣ ተጣሉ እዛ ክፍተት ለመፍጠር ሌላ ሴራ ያሴራሉ ማለት ነው። የማይወዱን ሰዎች ገባችሁ አይደለም? እና ይኔማሮች ለማንኛውም ሰላሙን ያምጣላችሁ። ከጭቅጭቅ ወጣችሁ፣ ሮማንቲክ ላይፍ ስታይል ኑሩ። በቃ ተጋቡ፣ ውለዱ፣ ክበዱ። ከዛ ውጭ ሁሌ ጭቅጭቅ ከዋደ የሆነ ቀን እውነት ይሆንና እስከ መጨረሻው ላሽ ሊባባሉ ይችላሉ። ለማንኛውም ሰላማችሁ ይብዛ፣ ምቀኛ ሸረኛ ይንቀልላችሁ የኔንም የእናንተንም ምቀኞቻችን የሚጠሉንን ሰዎች ሁሉ ወደሆነ ቦታ አድርግልን፣ ፈጣሪያችን ሆይ። እንዴ ሰው በሰላም መኖር አይችልም እንዴ እናንተ?